እሹ እንዲህ ቤተሰቦች በዚህ መልኩ ከጨረስኩ በኋላ ካወጣት በኋላ ምሰኸኑን አሁን ወደዚህ እናደርጋለን እናቀርበዋለን ማለት ነው። እሺ እንደዚህ እያደረግን አሁን እያነሳን እንደዚህ ነው የምናደርገው እንደዚህ

ዚ እንግዲህ መሳርፋናችንን አልቋን እዛ ደግሞ ያመስነውን ስኖበር ከላይት ላይ እንደዚህ እናፈስበታለን ማለት ነው። እንደታያችሁት ምግቢ እንደታያችሁት እንደምትወድ ተስፋ አደርጋለሁ። እንደታያችሁት አሁን ደግሞ ሩዙን እንቀርፋለን። እሺ ወደ ሩዛችን ደግሞ ወዴ ላይ ነው የምንጠቀመው፣ ዲኮር ማለት ነው። እዚህ ሳህናችን እናመጣለን፣ እዚህ እናደርጋለን። ደፊ እንደምትመለከቱት በዚህ መልኩ እንሰፈናችን እና እንትናችን አልቋል። እሺ ውዶችዬ፣ አሁን ትንሽ ደብሶርማ እንደዚህ ከላይ ፈሰስ እናደርግበታለን። እነሱ ደብሶርማ ንወድ ያደርጋሉ። ስቲ ፊሊስቲንን የሚወድ ላይክ፣ ሰብስክራይብ፣ ሽር አድርግ። እወዳቸዋለሁ። የዛሬ ምሳችን ይህን ይመስል ነበር። ቻው ቻው።